ሰላም፣ ሰላም ጤና አስጥልን ውድ መሴት ውድ ተመልካቾች እንደምንከርማችኋል። ዛሬ እንግዲህ ዜና እረፍት ነው ያለን። የሁላችንም አባት የሆኑት ታላቅ ዋርካ አርፈዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በትላንትናው ዕለት ከዚህ ዓለም በሞት ተለይተዋል። በጣም የሚያሳዝን ዜና ነው። ይህን ተከትሎ እንግዲህ በርካታ ተቋማት፣ ታዋቂ ግለሰቦች፣ መንግስትን ጨምሮ የሀዘን መልእክታቸውን በማስተላለፍ ላይ ይገኛሉ። የመጀመሪያው የሀዘን መልእክት ያሰሙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያሪክ ብፁዕ ወቅዱስ አቡነ ማትያስ ናቸው የእሳቸውን መልእክት እንደሚከተሉ አቀርበዋለሁ። ነው ብፁዕ ወቅዱስ አቡነ ማትያስ እንዳሉት እግዚአብሔር በየዘመናቱ ሀገርን ያለ መሪ ህዝብን ያለ ዘካሪ አይተውም ብለዋል። ለዚህ ምስክሩ ታላቅ አረጋዊ የበሳል አይምሮ ባለቤት ሀገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንትሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመውደድ የታደሉትን የዘመናችን ጌጥ ዛሬ አታለች። ይህንን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኝምና ሀዘናችን ጥልቅ ነው ብለዋል ብፁዕ ቅዱስ አባ ማቲያስ ቀዳማዊ። ስለዚህም ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮች እና ለመላው የኢትዮጵያ ህዝብ መጽናናትን እንመኛለን ብለዋል አባ ማቲያስ። በቀጣይነት ደግሞ የተሰማውን ጥልቅ ሀዘን የገለጸው ታዋቂው ድምፃዊ ቴዎድሮስ ካሳሁን ነው። ቴዲ አፍሮ ቴዲ አፍሮ ዛሬ በማህበራዊ ገጹ ላይ እንዳስታወቀው ተቀዳሚ ሙፍቲ ሐጂ ዑመር እድሪስ በሙስሊሙ ማህበረሰብ ብቻ ሳይሆን በመላው ወገን እጅግ ተወዳጅ፣ ሩሩህና ትሁት የጡ የሃይማኖት አባት ምሳሌ ነበሩ። በትናንትና ዕለትም በተሰማው ህልፈት ህይወታቸው በደረሰው ሀዘን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለመላው የሙስሊሙ ማህበረሰብ መጽናናትን የተመኘው ፈጣሪ ነፍሳቸው እንዲብርልን ከልብ እመኛለሁ ነፍስ ይማር ብሏል። ቴዲ አፍሮ በቀጣይ የሀዘን መልእክቱን ያስተላልፈው ታዋቂው ድምፃዊ ጎሳዬ ተስፋዬ ነው። ጎሳዬ ደግሞ እንደገለጸው በተቀዳሚ ሙፍቲ ሐጂ ዑመር እንድሬጅ ሰልፈት የተሰማኝን ጥልቅ ሀዘን እየገለጹ ፈጣሪ እኚህን የሀገር አባትና ዋርካ ነፍሳቸውን ከደጋጎች መሃል እንዲያኖርልን ስል በሚወዳቸውና በሚያከብራቸው የኢትዮጵያ ህዝብ ስም ልባዊ ሀዘን ንገልጻለሁ። ነፍስ ይማር ብሏል። ታዋቂ ድምፃዊ ጎሳየ ተስፋየ እንግዲህ ተመልካቾቻችን ሌሎችም የጥበብ ሰዎች የሃይማኖት መሪዎች ተቋማት ሁሉ የሀዘን መልእክታቸውን በመግለጽ ላይ ይገኛሉ። እንግዲህ የሐጂ ዑመር ሙፍቲ የቀብር ሥነ ሥርዓት በኑዛዛቸው መሰረት ዛሬ ከሰዓት በኋላ እንደሚፈጸም ታውቋል። እስቲ ስለ እሳቸው የህይወት ታሪክ ትንሽ ቀንጨብ አድርገን እናቀርብላቸዋለን። አብራቸውን ቆዩ። ሐጂ ዑመር ኢንድሪስ ደመቀ ይባላሉ። በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 ቀን 929 ዓ ም ነው የተወለዱት። አባታቸው አቶ ኢንድሪስ ደመቀ፣ እናታቸው ደግሞ ወይዘሮ መነን ሽፋው ይባላሉ። ገና በለጋ እድሜያቸው የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው የእስልምና እውቀትን ለመሰብሰብ መነገር ጀመሩ። በሐጂ ዑመር የልጅነት ዘመን እውቀት አሳሽ በቀላቢ አሊያም ዞሮ መንደርተኛን በመጠየቅ ነበርና ስንቁን የሚቀልበው ሐጂ ዑመርም ለቀላቢያቸው ከብት በማገድ እንጨት በመፍለጥ የጉልበት አገልግሎት እየሰጡ ባላቸው ቀሪ ሰዓት እውቀትን ይሰበስቡ ጀመር። ይህ አስደናቂና ለብዙዎች ትምህርት የሚሆነው የልጅነት ታሪካቸው ቢዘረዘር መሽቶ ይነጋል እንጂ በቀላሉ አያልቅም መጽናት ያውም የቤተሰብ የሞራንም ሆነ የስንቅ ድጋፍ ሳይደረግላቸው ከቶም እሳቸውን ከእውቀት ገበታ ለማስተጓጎል መዝዳርና በግብርና እንዲታሰሩ ቢደረጉም ካለማቸው ውልፍት ባለ ማለትም ያጋጠማቸውን ፈተና በሙሉ በጽናትና በብልሃት በመወጣት ካሰቡበት ለመድረስ ችለዋል። ሐጂ ውመር ከዓመታት በፊት አዲስ አበባ የመጡት ውስታዛቸውን ወይም መምህራቸውን በመፈለግ ነበረ። ደሴ የወይዘሮ ስነ ትምህርት ቤት መምህር የነበሩት በደርግ ዘመን የእስልምና ጉዳዮች ሊቀመንበር በሐጂ ሙሐመድ ሳኒ ሀቢብ ጀምረውት የነበረውን ትምህርት ለመቀጠል እንጂ አዲስ አበባ ለመኖር አልነበረም። እሳቸው መምህራቸውን የፈለጉትን ያህል ደሴ ውስጥ ያስተማሯቸው የነበሩ የእሳቸው ተማሪዎችም እሳቸውን ፍለጋ ተከትለዋቸው መጥተዋል። ሆኖም ለዓመታት የሰበሰቡት እውቀት ሌሎችን ለማስተማር ከበቂ በላይ መሆኑ የተረዱት ሀጂ ሳኒ በኗር መስጅድና በመስጅድ ኑር በተለምዶ በኒን መስጅድ በሚባለው እንዲያስተምሩ ተመደቡ። እሳቸውም ግማሽ ቀኑን ለራሳቸው እውቀት ሲሰበስቡ ቀሪውን የቀን እኩሌታና ምሽት ላይ በማስተማር ያሳልፉ ጀመር። ሙፍቲ ሐጂ ዑመር እንድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጽሐፍትን ጽፈዋል። ቅዱስ ቁርአን ተርጉመዋል። በቅርቡ የቁርአን ትርጉም ስራቸው በሲዲ ተሰራጭቷል። ከ50 ዓመታት የአዲስ አበባ ቆይታቸው ቅዱስ ቁርአንን ከ300 ጊዜ በላይ ትርጉም አስተምረዋል። ከጻፏቸው መጽሐፍት የህትመት ብርሃን ያገኘው አንድ ብቻ ነው። ከዚህ ቀደም በተለያዩ ጊዜያት በተመረጡባቸው ቦታዎች ሙስሊሙን ህብረተሰብ በቅነትና በፍትህ ሲያስተዳድሩ ቆይተዋል። ያላቸው የእውቀት ደረጃ ከፍተኛነትን የተመለከተው ከ25 ዓመታት በፊት የነበረው የአዲስ አበባ የመጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው ሀገሪቱ ቢመጣ የመመለስ አቅማቸው እንዳላቸው የሚያሳይ የሙፍትህነት ማዕረግ ሰጥቷቸዋል። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን እውቀታጠር ግጭቶችን ፈተው አስታርቀዋል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱ ሰዎች መካከል አንዱ ነበሩ። በ967 የምክር ቤቱ አባልና የዑለማ ሊቀመንበር ነበሩ። በተከታታይ ለነበሩ ዓመታት በተለያዩ የሃይማኖት ወይም የኃላፊነት ቦታ ላይ ተሰርተዋል። ከአስር ዓመታት በፊት የአዲስ አበባ እስልምና ይታወቁ ይህን አማርኛ እንደናልገሙ በተከታታይ የነበሩ ዓመታት በተለያዩ የኃላፊነት ቦታ ላይ ሰርተዋል። ከአስር ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት አበርክተዋል። በአሁኑ ወቅት በኢትዮጵያ እስልምና ጉዳዮች ምክር ቤት የኡላማ ወይም የልሂቃን ጉባኤ ሊቀመንበርና በቅርቡ በዶክተር አብይ አሳሳቢነት በተቋቋመው የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ ሰብሳቢ በመሆን ታላቅ የኃላፊነትን ሲወጡ ነበረ። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ለብዙ ዓመታት ሀገራዊ ኃላፊነትና ሃይማኖታዊ ኃላፊነታቸውን ከተወጡ በኋላ ባደረባቸው ምክንያት ከዚህ ዓለም በሞት ተለይተዋል። የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የቀብር ስነስርዓት በኑዝ ያዛቸው መሰረት እንደሚከናወን ልጃቸው አህመድ ሙፍቲ ዑመር ዛሬ አስታውቋል። በቤተሰባቸው ወይም በቤታቸው የተሰበሰቡ ኮሚቴዎችና በቀጥታ ስርጭትም የሚከታተሉ ኢትዮጵያውያን ገልጿል። በዚህ መሰረት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ መርድሪስ የቀብር ስነስርዓት ዛሬ ሰኞ ከቀኑ በ10 ሰዓት ጋርመንት ሰፈራ አዲሱ አትክልት ተራ ትንሽ ዝቅ ብሎ ድልድዩ አጠገብ በሚገኝ ስፍራ ቁርአን በሚያስተምሩበት መስጅድ ቅጥር ግቢ ውስጥ የሚከናወን ይሆናል። ነፍሳቸውን በገነት ያኖርልን።